ምዕራፍ ሠላሳ ዘጠኝ ዮሴፍ በጲጢፋራ ቤት ዮሴፍ ግን ወደ ግብፅ ወረደ የፈርዖን ጃንደረባ የመጋቢዎቹ ማለቃ የሚሆን የግብፅ ሰው ጲጢፋራ ወደ ግብፅ ካወረዱት ከኢስማኤላውያን እጅ ገዛው እግዚአብሔርም ከዮሴፍ ጋር ነበረ። ሥራውም የተከናወነለት ሰው ሆነ፣ በግብጻዊው ጌታውም ቤት ተሾመ። ጌታውም እግዚአብሔር ከዮሴፍ ጋር እንዳለ እርሱ የሚሠራውንም ሁሉ እግዚአብሔር በእጁ እንዲያከናውንለት አየ። ዮሴፍም በጌታው ፊት ሞገስን አገኘ፣ እርሱንም ደስ ያሰኘው ነበር። በቤቱም ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው። እንዲህም ሆነ በቤቱ ባለውም ሁሉ ላይ ከሾመው በኋላ እግዚአብሔር የግብጻዊውን ቤት በዮሴፍ ምክንያት ባረከው። የእግዚአብሔርም በረከት በቤቱም በእርሻውም ባለው ሁሉ ላይ ሆነ። ያለውንም ሁሉ ለዮሴፍ በእጁ አስረከበው የሚበላውን ከሚበላውም እንጀራ በቀር ምንም የሚያውቀው አልነበረም። ዮሴፍም መልኩ ያማረ ፊቱም እጅግ የተዋበ ነበር። ከዚህም በኋላ እንዲሆነ የጌታው ሚስት በዮሴፍ ላይ አይኗን ጣለችበት። ከእኔም ጋር ተኛ አለችው። እርሱም እምቢኝ አለ። ለጌታውም ሚስት እንዲህ አላት። እነሆ ጌታዬ በቤቱ ያለውን ሁሉ ለእኔ በእጄ አስረክቦኛል! በቤቱ ያለውንም ምንም የሚያውቀው የለም። በዚህ ቤት ከእኔ የሚበልጥ ሰው የለም። ሚስቱ ስለ ሆንሽ ካንቺ በቀር ያልሰጠኝ ነገር የለም። እንዴት ይህንን ትልቅ ክፉ ነገር አደርጋለሁን? በእግዚአብሔር ፊት እንዴት ኀጢአትን እሰራለሁ? ይህም ነገር በየዕለቱ ለዮሴፍ ትነግረው ነበር፣ እርሱም ከእርሷ ጋር ይተኛ ዘንድ ከእርሷም ጋር ይሆን ዘንድ አልሰማትም። በአንዲትም ቀን እንዲሆነ በዚያ ቀን ስራውን እንዲሰራ ዮሴፍ ወደ ቤቱ ገባ፣ በቤትም ውስጥ ከቤተ ሰዎች ማንም አልነበረም። ልብሱን ይዛ እና ከእኔ ጋር ተኛ አለችው። እርሱም ልብሱን በእጇ ትቶላት ሸሸ፣ ወደ ውጭም ወጣ። እንዲህም ሆነ ልብሱን ትቶ ወደ ውጭ እንደ ሸሸ ባየች ጊዜ የቤቷን ሰዎች ወደ እርሷ ጠርታ እንዲህ ብላ ነገረቻቸው፤ እዩ፣ እዩ ይህ እብራዊ ባሪያ በእኛ እንዲሳለቅ አመጣብን። እርሱ ወደ እኔ ገብቶ ከእኔ ጋር ሰጥተኝ አለኝ። እኔም ድምጼን ከፍ አድርጌ ጮህ። ድምጼንም ከፍ አድርጌ እንደ ጮኩ ቢሰማ ልብሱን በእኔ ዘንድ ጥሎት ሸሸ፣ ወደ ውጪም ወጣ። ጌታ ወደ ቤቱ እስኪገባ ድረስም ልብሱን ከእርሷ ዘንድ አኖረችው። ይህንንም ነገር እንዲህ ብላ ነገረችው። ያመጣኸው ዕብራዊ ባሪያ ሊሳለቅብኝ ወደ እኔ ገባ፣ ከአንቺ ጋር ልተኛም አለኝ። እኔም ድምፄን ከፍ አድርጌ ስጮ ልብሱን በእጄ ተወና ወደ ውጭ ሸሸ። ጌታውም ባሪያ እንዲህ አደረገኝ ብላ የነገረችውን የሚስቱን ቃል በሰማ ጊዜ እጅግ እጅግ ተቆጣ። ዮሴፍንም ወሰደው የንጉሡ እስረኞች ወደሚታሰሩበት ስፍራ ወደ ግዞት ቤትም አገባው። ከዚያም በግዞት ነበረ። እግዚአብሔር ከዮሴፍ ጋር ነበረ፣ ምሕረትንም አበዛለት በግዞት ቤቱም አለቃ ፊት ሞገስን ሰጠው። የግዞት ቤቱም አለቃ በግዞት ያሉትን እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው። በዚያም የሚደረገው ነገር ሁሉ እርሱ የሚያደርገው ነበር። የግዞት ቤት ጠባቂዎች አለቃም በግዞት ቤት የሚደረገውን ሁሉ ምንም አያውቅም ነበር፣ ሁሉን ለዮሴፍ ትቶለትም ነበር። እግዚአብሔርም ከእርሱ ጋር ነበርና የሚያደርገውንም ሁሉ እግዚአብሔር በእጁ ያቀናለት ነበረ።